ጤና ስጥልን ክብሯን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል ዜናዎቹን እየመራውን ያየንቱ አመድ አብዳች ቆይታ ማድረግ ይሆናል በቅድሚያም ክልላዊ ዜናዎች በ2017 በጀት ዓመት ባለፉት ስድስት ወራት 1200 የንግድ ፍቃድ በኦንላይን መስጠቱን የሐረሪ ክልል ንግድ ልማት ኤጀንሲ አስታወቀ። ኤጀንሲው አገልግሎት አሰጣጡን በማዘመን ለተገልጋዮች ምቹ ሁኔታን መፍጠር መሆኑን ገልጿል። ዘገባው የባልደረባችን ሙሄድ ሙክታር ነው። ገዛኛ አድራጌ በዝርዝር ያቀርበዋል የሐረሪ ክልል ንግድ ልማት ኤጀንሲ የሚሰጠውን አገልግሎት አሰጣጥን በማዘመን ንግድ ፍቃድ መስጠትና እድሳት ጋር በተያያዘ ሲደርስ የነበረውን እንግልት ማስቀረት መቻሉን አስታውቋል። በኤጀንሲው ንግድ ፍቃድ የምዝገባ ዳይሬክተር አቶ ሚሊዮን ጽጌ በ2017 በጀት ዓመት ከንግድ ፍቃድ ጋር ተያይዞ ስራዎችን በዲጂታል እየተሰራ መሆኑን ገልጸዋል። ሁሉም ተገልጋይ በእጅ ስልኩ ንግድ ፍቃድ ማውጣትና ማደስ የሚችል መሆኑን ገልጸዋል። በግማሽ ዓመቱ 120 ንግድ ፍቃድ በመስመር ላይ አገልግሎት ለመስጠት ታቅዶ እየተሰራ መሆኑ ኑን አቶ ሚሊዮን ገልጸዋል። ማንኛውም ሰው በሞባይሉ እጁ ላይ ባለችው ሞባይል ፍቃድ የማውጣት ፍቃድ የማሻሻል ፍቃድ የማደስ ስራዎችን እንዲሰራ ነው ይሄ ኦንላይን የተዘረጋው ማለት ነው። እና አሁን ይሄ እኛ የ2017 በጀት ዓመት የንግድ ፍቃድ እድሳታችንም 99 ፐርሰንት ነው። አዲስ ፍቃድና አዲስ ምዝገባ መቶ ፐርሰንት ነን። ከመቶ ፐርሰንትም በላይ ነን። እንዳጠቃላይ አሁን ያቀድነው ምንድን ነው? በኦንላይን አስራ ሁለት ሺህ የንግድ ፍቃድን እና ከንግድ ፍቃድ ጋር የተያያዘ አገልግሎቶችን እንሰጣለን ብለን ከ12000 በላይ የሆነ ከንግድ ምዝገባና ፍቃድ ጋር የተያያዘ አገልግሎቶችን እየሰጠ ነው እና እንዳጠቃላይ በ2017 እንሰጣለን ብለን ካቀድ ነው በተቀላጠፈ ሁኔታ እየሰጠን ነው ያለ ነው እና ነጋዴው ስራውን ፈትቶ ንግድ ፍቃድ ለማደስ እና ለማውጣት መመላለስ የለበትም ያሉት ዳይሬክተሮቱ በተለያዩ ቋንቋዎች በተዘጋጀ የኤጀንሲው ድረገጽ፣ ቤታቸው ሆነው አስፈላጊውን አገልግሎት ማግኘት የሚችሉ መሆኑን አብራርተዋል። በዋናነት የምንፈልገው ምንድን ነው? ነጋዴው እዚህ መምጣት የለበትም ነው። ቤቱ ቁጭ ብሎ ኦንላይን ላይ ደብሊ ደብሊ ዶት ኢትሬድ ኢቲ ጂኦቪ ቢገባ እዛ ላይ በቀላሉ ሁሉም በሚረዳው ቋንቋ አለለት። በአማርኛም፣ በኦሮምኛም፣ በሱማሊኛም በእንግሊዘኛም በሁሉም ስላለ እዛ ላይ በቀላሉ ንግድ ፍቃድን ማደስ ይችላል እዚህ ሳይመጣ ማለት ነው። እዛው አካባቢ ካለ እንትን ኮፒ አርጎ ፕሪንት አድርጎ መውሰድ ይችላል እና የኦንላይን አገልግሎታችን የዘንድሮ 2017 ከባለፈው በጣም የተሻሻለ ነው። በቀጣይም የተለያዩ ማሻሻያዎች ለማድረግ በትኩረት እየተሰራ መሆኑን ገልጸዋል። በሐረሪ ክልል በማህበረሰብ ተኮር ውይይት ለአውንታዊ ሰላም ግንባታ ከፍተኛ አስተዋጽኦ ያለው ስራ መካሄዱ ተገለጸ። በሰላም ሚኒስቴር አዘጋጅነት በሶማሌ ክልል የማህበረሰብ ተኮር ውይይት አፈጻጸምን የተመለከተ መድረክ ተካሂዷል። ዘገባው የፍልሰታ ብዙነ ነው። ገዛኛ አዳጌ በዝርዝር ያቀርበዋል። በሰላም ሚኒስትር አዘጋጅነት በሶማሌ ክልል የማህበረሰብ ተኮር ውይይት አፈጻጸምን የተመለከተ መድረክ ተካሂዷል። በመድረኩ መልእክት ያስተላለፉት የኢፌድሪ የሰላም ሚኒስትር የሰላም ግንባታና ብሔራዊ መግባባት ዘርፍ ሚኒስትር ዴታ ዶክተር ሀይረዲን ተዘራ የማህበረሰብ ተኮር ውይይት እንደ ሀገር ለዘላቂ ሰላም ግንባታ ከፍተኛ አስተዋጽኦ እንደሚያበረክት ጠቁመዋል። በመድረኩ የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮን በመወከል ሪፖርት ያቀረቡት አቶ አለማየሁ ሙሉጌታ በክልሉ በ ማህበረሰብ ተኮር ውይይት ዙሪያ ሰፊ የግንዛቤ ማስጨበጫ ውይይት ተካሂዷል ብለዋል። እንደ ክልል ውይይቱን ለማጠናከር አስፈላጊ መዋቅር ተዘርግቶለት በቀበሌ በወረዳና እንደ ክልልም የሚካሄድበት መሰረት መጣሉንም ጠቁመዋል። የማህበረሰብ ተኮር ውይይት እንዲካሄድ ለአመቻቾችና ና ለአሰልጣኞችም አስፈላጊው የአቅም ግንባታ ስራ መካሄዱን ተናግረዋል። የምክክር ቦታዎችን የማመቻቸትና ሁሉን አቀፍ ተሳታፊ የመምረጥ ሂደትን የተከተለ የማህበረሰብ ተኮር ውይይቶች መካሄዳቸውንም ጠቁመዋል። በስምንት ወራት ጊዜ ውስጥም ከ59 ሺህ በላይ የክልሉ ነዋሪዎችን ያሳተፈ ውይይት መካሄዱን ተገልጿል። በክልሉ ለአዋንታዊ የሰላም መጠናከር አስተዋጽኦ የሚያበረክት የማህበረሰብ ተኮር ውይይት ስራ መካሄድ መቻሉን በሪፖርቱ ተመላክቷል። በተመሳሳይ የሶማሌ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ መሐመድ መሐሙድ አደን በክልሉ የሰላም እሴትን በሚያጠናክሩ ስራዎች ሰፊ ለውጦች መመዝገባቸውን ጠቁመዋል። በተለይም የዜጎችን ደህንነትና የአካባቢ ሰላምን ከማረጋገጥ አንጻር ውጤት የታየበት ስራ መካሄዱንና ለዚህም የማህበረሰብ ተኮር ውይይት ወሳኝ አስተዋጽኦ ማበርከቱን ጠቁመዋል። በመድረኩም የሶማሌ ክልልና የድሬዳዋ አስተዳደር የማህበረሰብ ተኮር ውይይት ሪፖርት ቀርቧል። በቀረበው ሪፖርት ላይም ውይይት ተካሂዶ የማህበረሰብ ተኮር ውይይቶችን ለማጠናከርና ለማስፋት የሚያግዙ ስራዎችን መስራት እንደሚ ሚገባ አቅጣጫ ተቀምጧል። የቅዳሜ ገበያ ምርቶችን በተመጣጣኝ ዋጋ እንድናገኝ አስችሎናል ሲሉ የሀረር ከተማ ነዋሪዎች ተናገሩ። የአቅርቦት መጠንና አይነት እንዲጨምር ነዋሪዎቹ ጠይቀዋል። ፍቃዱ በላይ በዝርዝር ያቀርበዋል። የሀረሪ መገናኛ ብዙሃን ኤጀንሲ ያነጋገራቸው አንዳንድ የከተማ ነዋሪዎች እንደገለጹት የቅዳሜ ገበያ ምርቶችን በተመጣጣኝ ዋጋ ከማግኘት ባሻገር የሚታየውን የኑሮ ውድነት ችግር ቀርፎልናል ሲሉም ተናግረዋል። ደከር ላይ የሚሸጠው ደግሞ አምስት ኪሎ አስር ኪሎ የሚሸጠውን እዚህ ጋ አሁን በአቅማችን አንድ ኪሎ ቢሆን እየገዛን ያለ ነው። የምናጣውም ነገር የለም። አሁን እያየው ነው እየገበያየው ነው። በሚገባ ያው ሁሉም የተሻለ ነው። በጣም ማለት ነው። አሁን ሌላ ቦታ ስንገዛ እና እዚህ ስንገዛ አንድ አይደለም። ለሕብረተሰቡ ያማከለ ነገር ነው። ጥሩ ነው። እስካሁን ጥሩ ነው። እየገዛ ነው ያለ ነው። በጣም ጥሩ ነው። ቆንጆ ነው። ሁሉ ነገር በተባለ አምስት ብር ልዩነት በጋ ዋና ገበያ ማለት ነው። ተዋጎማ እዛ ሰማንያ ብር ሰባ ብር ይሆናል። እዚህ አሁን ተባለ ናገኛል ሰባ ብር ምናምን ልዩነት ይኖራል። የምርት አቅርቦቱም የተሻለ መሆኑን የገለጹት ነዋሪቹ ምርቶቹም ከዋናው ገበያ በኪሎ የአስር ብር እና የአስራ አምስት ብር የዋጋ ልዩነት እንዳለውም ገልጸዋል። የዋጋው ሁኔታ በጣም ደስ የሚል ነገር ነው። የምናገኘው የአስር ብር እና የአስራ አምስት ብር የሀያ ብር ልዩነት ሆኖ ከገበያው ዛሬ ላይ ግን በከርሞኔቱም ቦታ ሄደን በቅናሽ የምንገዛውን ነገር ነው ያገኘን። እስካሁን ሁሉ ነገር አለ ያየ ነው እንዳለ የምንፈልገው ነገር ገዝተናል። ሁሉ ነገር አለ። ቆንጆ ነው፣ አለ በዚህ ቀጥል። አቅርቦቱም በጣም ደስ ይላል። ሁሉ ነገር አለ፣ ደስ ይላል። ገንዘብ ካለ ሁሉም ነገር አለ፣ የምንፈልገው ሁሉ አለ። መጀመሪያም ልዩነት አለው፣ አሁንም ያው ከሌላው ያው ተሻለ ልጅነት አለው። አስርም አምስትም አለው ቦታ አሁን የሆነ ቦታ ላይ አንድ ቦታ ሊኖር ይገባል። ለምን ይሄ ለሁላችን አስፈላጊ ነገር ነው አይደለ? አሁን ማንኛችን ኑሯችን ያማከለ ምን መግዛት የምንፈልገው ነገር እንደዚህ የምናገኝ ከሆነ ቢያንስ ቦታ ከዛ እዛ ስንሄድ እዛ እዛ ስንሄድ የሉም ከሚባል አንድ ቦታ ና ቦታ ላይ ቢከናወን መልካም ነው ላለ የምርት አቅርቦቱም በቀጣይ በሰፊው ተጠናክሮ ሊቀጥል እንደሚገባም ነዋሪቹ አመላክተዋል። ክቡራን ተመልካቾቻችን፣ ሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ኢትዮጵያ በሁሉም ዘርፍ ራሷን እንድትችል አቅደን እየሰራ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በሌላ ዜና የሚዲያና ኮሚኒኬሽን ዘርፍ የተቀናጀና የተናበበ መረጃን ተደራሽ ማድረግ እንዲችል ድጋፍና ክትትል እየተደረገ መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ተስፋውን ጎበዛይ ገለጹ። እነዚህንና መሰል ሀገር አቀፍ ዘገባዎችን ባህር ጠንክር በተከታይነት ያቀርበዋል። ኢትዮጵያ በሁሉም ዘርፍ ራሷን እንድትችል አቅደን እየሰራን ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹም። ትላንት የተመረቀው ለሲቪል ወታደራዊ አገልግሎት የሚውለው ሰው አልባ አውሮፕላኖችን የሚያመርተው የስካይ ዊን ኢንዱስትሪ አስመልክተው በማኅበራዊ ትስስር ገጻቸው ባስተላለፉት መልእክት ባልጠበቅነው ፍጥነት ትግበራችን ስኬት እያመጣ ነው ብሏል። ሁላችንም በተሰማራንበት ዘርፍ ለሀገራችን እድገትና ብልጽግና እስካሁን ባገኘናቸው ስኬቶች ሳንረካ ለጠቀን መስራታችንን መቀጠል ይገባናል ብሏል። ለእስካሁኑም ስኬቶችና አስገራሚ ውጤቶችም ኢትዮጵያውያን በሙሉ እንኳን ደስ አለን ሲሉም መልእክታቸውን አስተላልፈዋል። የሚዲያና ኮሚኒኬሽን ዘርፉ የተቀናጀና የተናበበ መረጃን ተደራሽ ማድረግ እንዲችል ድጋፍና ክትትል እየተደረገ መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ዴታ አቶ ተስፋውን ጎበዜ የገለጹም። የፌዴራልና የክልል የመንግስት ኮሚኒኬሽንና የሚዲያ ተቋማት ኃላፊዎችና ባለሙያዎች በተገኙበት የ2017 በጀት ዓመት የግማሽ ዓመት እቅድ አፈጻጸም ግምገማ ተካሂደዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ተስፋሁን ጎበዜ ለኢትዮጵያ ዜና አገልግሎት ድርጅት እንደገለጹት መድረኩ ዘርፉን ለማጠናከር የተሻለ አቅም የተፈጠረበት ነው ብሏል። የሚዲያና ኮሚኒኬሽን ተቋማት ዓላማ መር የተቀናጀና የተናበበ መረጃ ተደራሽ ማድረግ የሚያስችላቸውን ገለጻ በመድረኩ መደረጉንም ተናግሯል። ይህም ዘርፉ እርስ በርስ የሚደጋገፍበት የተቀናጀ መረጃ ፍሰት ስርዓት እንዲኖርና የጋራ ጉዳይ ላይ ያተኮረ ወጥ መልእክቶችን ተደራሽ ለማድረግ ያግዛል ብሏል። ዘርፉ የሚናገር ብቻ ሳይሆን ህብረ ብሔራዊነትን ለማጠናከር እንዲሁም የብሔራዊነት ትርክትን ለመገንባት ትልቅ አስተዋጽኦ እንዲኖረው ድጋፍና ክትትል እየተደረገ መሆኑን ገልጿል። በዚህም ረገድም ሚኒስቴሩ ስልጣናቸውን በመስጠት አሰራርና ስታንዳርዶችን በማዘጋጀትና ተፈጻሚነታቸውን በመከታተል የተቀናጀ የተናበበ መረጃ ተደራሽ እንዲሆን በትኩረት እየሰራ መሆኑን አስረድተዋል። የኮሚኒኬሽን ዘርፉ ከሚዲያ ጋር ያለውን ግንኙነት እንዲያጠናክር አስፈላጊ ድጋፍ እየተደረገ መሆኑንም አቶ ተስፋሁን አክሏል። አባገዳ ገዳ ጉዮ ቦሩ 72ኛው አባ ገዳ ሆነው በመሰየማቸው ከ71ኛው የቦርና አባገዳ ገዳ ኩራ ጃርሶ ስልጣናቸውን በዛሬ ሁለት ተረክቧል። ብርክብ ስነ ስርዓቱ ላይም የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳን ጨምሮ የፌዴራልና የክልል ከፍተኛ የስራ ኃላፊዎች እንዲሁም የኬንያ ልኡካን ቡድን አባላት ተገኝተዋል። አባ ገዳ ጉዮ ቦሩ በዚህ ወቅትም በስልጣን ዘመናቸው የህዝቦችን አንድነት እንዲያጠናክርና ሰላም እንዲሰፍን አበክረው እንደሚሰሩም ተናግረዋል። በተጨማሪም በመሠረተ ልማቶች መስፋፋትና ሌሎች ጉዳዮች ላይ በትኩረት እንደሚሰሩ መናገራቸውን የክልሉ ኮሚኒኬሽን መረጃ ያመለክታል። ሰባ ሁለተኛው አባ ገዳ ጉዮ ቦሩ ለሚቀጥሉ ስምንት ዓመታት የገዳን ስርዓትን በበላይነት የሚመሩ ይሆናል። የአውሮፓ መሪዎች ለአረብ ሀገራት የጋዛ መልሶ ግንባታ እቅድ ድጋፍ ሰጡ። 53 ቢሊዮን ዶላር የሚያስፈልገው እቅዱ ጋዛን በአምስት ዓመታት ውስጥ መልሶ መገንባት የሚያስችል ነው ተብሏል። ለአላይን ዘገባ ሄኖክ ዘነበ ሪኮንስትራክሽን ፕላን ፎር ጋዛ ወዝ አፕሩቭድ የአውሮፓ መሪዎች የአረብ ሀገራት ጋዛን መልሶ ለመገንባት ያስችላል በሚል ላጸደቁት እቅድ ድጋፋቸውን ሰጡ። ግብጽ ያቀረበችውን 53 ቢሊዮን ዶላር የሚያስፈልገው የጋዛ መልሶ ግንባታ እቅድ በአረብ ሀገራት መሪዎች ባሳለፍነው ሳምንት መጽደቁ ይታወሳል። የጋዛ መልሶ ግንባታ እቅድ በአረብ ሀገራት ከጸደቀ በኋላ የተለያዩ ዓለም ሀገራት በእቅዱ ላይ አስተያየት እየሰጡ ይገኛሉ። የፈረንሳይ እንግሊዝ፣ ኢጣሊያንና ጀርመን የውጭ ጉዳይ ሚኒስትር መስሪያ ቤቶች በጋራ ባወጡት መግለጫ በ 53 ቢሊዮን ዶላር ጋዛን መልሶ ለመገንባት ለቀረበው እቅድ ድጋፋቸውን እንደሚሰጡ አስታውቋል። እቅዱ ጋዛን መልሶ ለመገንባት ተጨባጭ መንገድ ነው ያሉት ሀገራቱ እቅዱ ተግባራዊ ከተደረገ በጋዛ በአስቸጋሪ ሁኔታ ውስጥ የሚኖሩ ፍልስጤማውያንን ሕይወት ቀጣይነት ባለው መልኩ ለማሻሻል የሚረዳ ነው ብለዋል። ሀማስ ከእንግዲህ ጋዛን ማስተዳደር የለበትም ወይም ለእስራኤል ስጋት መሆን የለበትም ያሉት ሀገራቱ ሀገራት በጋዛ መልሶ ግንባታ የፍልስጤም ማስተዳደር የሚኖረውን ሚና ና አጀንዳውን አፈጻጸም እንደሚደግፉም አስታውቋል። የአረብ ሀገራት መሪዎችም ባሳለፍነው ሳምንት በካይሮ ባደረጉት ስብሰባ የጋዛን መልሶ ግንባታ እቅድ ካጸደቁ በኋላ የተለያዩ የድጋፍና የተቃውሞ ድምጾች እየተሰሙ ይገኛሉ። ሀምሳ ሰባት አባል ሀገራትን በውስጡ የያዘው ዓለም አቀፉ የእስልምና ትብብር ድርጅት በትላንትናው እለት በሳውዲ አረቢያ ባደረገው አስቸኳይ ስብሰባ እቅዱን በሙሉ ድምጽ ተቀብሎ አጽድቆታል። ጋዛን የሚያስተዳድረው ሀማስ እቅዱ በአረብ ሀገራት ተቀባይነት አግኝቶ መጽደቁን ተከትሎ ጋዛን በፍልስጤም አስተዳደር ስር መልሶ ለመገንባት በአረብ ሀገራት የተደረሰውን ውሳኔ በደስታ እንደሚቀበለው አስታውቋል። ጋዛን መልሶ የመገንባት እቅድ በደስታ እንቀበላለን ያለው ሀማስ ለስኬታማነቱም አስፈላጊውን ሁሉ ጥረቶች እንደሚያደርጉም ጥሪ አቅርቧል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ አስተዳደር በበኩሉ ግብፅ ጋዛን መልሶ ለመገንባት ያስችላል በሚል ያቀረበችው እቅድን ውድቅ አድርጎታል። እቅዱ ጋዛ በአሁኑ ጊዜ ለመኖሪያነት አመቺ አለመሆኗንና አሁንም ነዋሪዎቿ በፍርስራሽና ባልተፈነዱ ፈንጂዎች ውስጥ መኖር አይችሉም የሚለውን እውነት አልተመለከተም ብሏል። እስራኤል ግብጽ ጋዛን መልሶ ለመገንባት ያስችላል በሚል ያቀረበችውን እቅድ መሬት ላይ ያለውን እውነት ያላገናዘበ ነው በሚል ውድቅ አድርጋለች። ክቡራን ተመልካቾቻችን ከሀረሪ ቲቪ ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ከቀሪ የሀረሪ ቲቪ መሰናዶች ጋር መልካም ቆይታ